ቪዲዮ ሲረዝን በማፍጠኛ አይሁድ፣ አሁን ወደ እናንተ ህልም ፍች ወስዳችኋለሁኝ። ካልተፈታ ምናልባት ሶስት ቪዲዮ አይታችሁ ያው በተራ ስለሆነ ካልተፈታ አልተፈታም ካላችሁ ስር ህልማችሁን ማስቀመጥ ትችላላችሁ ማለት ነው። ኮፒ አድርጉና ፔስት ማድረግ ትችላላችሁ። እንደዚ አድርጉ። አሁን ወደ እናንተ ህልም ፍች ኑላዊ ህልም። ባልና ሚስት ናቸው። ቤታቸው ሁሌ በእነሱ ዙሪያ ህልም ያሳየኛል። ቤታቸው ጨልሞ ባልየው ለብቻው ልብስ ያጥባል፣ ሚስቱ ልጇን ትመታለች፣ ልጁም በጣም ጩኸት አሰምቶ ያለቅሳል። አባትየው ምን እንደሆነ አይቶት ይመለሳል። ውዴ የሚያጥበው ልብስ ሚስቱ እንዲህ ትላለች፣ ብቱካን ፈልጌ አጣሁ እናቴ ቤት አንድ ፍሬ እንኳን ስትለይ ለምን ፈለግሽ ስላት ለጁስ ነው አለች ቤታችን ብርሃን የለውም ልጆች እንጨጫሉ ምንድን ነው እሺ አንደኛ ጨለማ ነገር ጥሩ አይደለም ጥሩ ያልሆነ ጊዜያትን ነው የሚያመላክተው ጨለማ ጥሩ ነገር አያመላክትም በአጠቃቀላይ ጨለማ ማለት ነው ልብስ እያጠበ ማየት ንስሓ መግባት እንደሚኖርበት ባልየው ማለት ነው ያንን ነው የሚያመላክተው። እሷ ልጇን መምታቷ ልጇ ትንሽ ሊያመው እንደሆነ የሚያመላክት ነው። ክፉን የለም ደጉልብሎ መውጸሎ ማድረግ ነው። ያንን ነው የሚያመላክተው። ብርቱካን ያው ልጅ ነው። ልጅን ነው የሚያመላክተው። ያው ልጅ እንደምትፈልግ ማለት ነው። ያው ግን ጨለማው ትንሽ ጥሩ አይደለም። ጌትነት ሰላም፣ መቅዲ ጌትነት፣ ገነት። ኦኬ፣ ገነት ሰላም መቅዲ። ስፈቺ ብዙ ጽሁፍ፣ አንድ ርዕስ ብቻ አትፍቺ፣ ሁሉን ፍችልን እና በህልም ትንሽ አሞይ ነበረ እና ያየሁት ህልም ቤታቸውን ውስጥ የጎረቤት ሰዎች ተሰብስበው ይመጣሉ እና ወይኔ ቤቱ እኮ አልተጸዳም ብዬ እሳቀቃለው። ችግር የለውም እኛ ቤቱን ስለማይመች ነው አሉና፣ እናቴ ደግሞ የለችም ነበር እና እናቴ ሳላስፈቅድ እላለሁኝ። ከዛ እኔ እና አንድ ልጅ ውስጥ ገብተን ሳየው ቤቱ ሁሉም ቤት ንጹህ ነው። አንዱ ደግሞ በፀሐይ የተሞላ ነበረ እና ቤት ገብቶ ወረቀት ይጽፋል ግን የእናቴ መኝታ ቤት በጣም ያስጠላል። አልጋው አጠገብ የሞቱ እንደ ውሾች ደም ደሞ ትንሽ ይንቀሳቀሳል፣ ድመት ደግሞ ትንሽ ይንቀሳቀሳል። እኔ ደግሞ በጣም ቤቱ ያስጠላኛል፣ እንዴት ላጽዳው ብዬ ይጨነቃለሁ። በማረፍ እችልኝ ደግሞ እረስቸው ላጸዳው ብዬ የሆነ ነገር ላነሳስል እንደ መርፌ እጅ ጥፍር ላይ ወጋኝ እና በጣም ያማል። እሺ መጀመሪያ ልሽኝ አልገባኝም። ጽሁፍ ርዕስ ብቻ አትፍቺ ማለት ተብኔ ልማረገው ያው የተወሰነውን አደርጋለሁ። ብዙ መጽሐፍ እዛ ላይ ስለማልችል ማለት ነው። እንደዛ ከሆነ ጥያቄ አልገባኝም። ያው እንደዛ ከሆነ ግን የተወሰነ እዛ ላይ ጽፈና ያው ውስጡ በተራ የሁላችሁንም እፈታለሁ ማለት ነው። ከዛ ውስጥ ግን ዝም ብዬ እንደ ርዕስ የምወስዳቸው ነው እንጂ ያው የሁላችሁን ልጽፍ ብላ ስለማይበቃ ነው። ለዛ ነው። እንደዛ ከሆነ ጥያቄው ማለት ነው። ስኔ ስላልገባኝ ነው ብዙም። እሺ አንደኛ ቤት ጽዱ ሆኖ ማየት በጣም ቆንጆ ነው። አንደኛ ቤት በራሳችን ነው የሚመሰለው፣ እና ነጽቶ ማየት ከቁሻሻ ነጽቶ ማየት በጣም ቆንጆ ነው። የሆነ ስጋት እንዳለሽ ግን ውስጥሽ ጥሩ ነገር እንዳለ መንጻት ማለት በጣም ቆንጆ ነው። ቤት ያው በራሳችን ስለሆነ እንትን የሚለው ማለት ነው። ግን የእናትሽ ክፍል ግን ቆሻሻ ሆኖ ነው ያየሽው የሞቱን እንሰሶች ምናምን ኖሮበት ማለት ነው። ስለዚህ ውሻም ያው ሴጣን ነው ቤት መቆሸሽም ኃጢያትን ነው የሚያመላክተው። ስለዚህ ትንሽ ጥሩ አይደለም። ያው በደንብ መጸለይ ይኖርባቸዋል ማለት ነው። እናትሽ ያንን ነው የሚያመላክተው ያው በደንብ ጸሎት ማለት ነው። ላጽዳው ብዬ ደግሞ ከመሬት እንትስል ወጋይን ያልሽው መርፌ ምናምን በጨለማ አሰራር እንትን የሚል ነውና ትንሽ ጥሩ አይደለም መወጋት። ክፉንልም ደጉልም ልም ብለሽ ጸሎት አድርጊ በደንብ። ጥፍሬ ያው ልጅንም ስለሆነ የሚያመላክተው። በአጠቃላይ ግን መርፌ ሲወጋ ማየት ትንሽ እንትን አይደለም። ክፉንልም ደጉልም ልም አምላክ ጊዮርጊስ እርዳይን ብለሽ በደንብ ጸሎት አድርጊ። ዓለም ዳኘ። ሰላም መቅድዬ፣ እንዴት ነሽ? እግዚአብሔር ይመስገን። ውሃ ገዝቶ መጠጣት ምንድነው? እና ደግሞ የሚጠይቅሽ የታለም ህልም ሁሉ የሚፈጸመው እስከ መቼ ነው? አመሰግናለሁ ነው። እሺ፣ አንደኛ ውሃ መጠጣት እህል ውሃ ነው። በጣም ቆንጆ ነው። እህል ውሃ ነው የሚያመላክትሽ። ውሃ በጣም ቆንጆ ነው። ህልም ያው አሁን ለምሳሌ አንዳንዴ አሁን አይተን የሆነ በተወሰነ ቀናት ውስጥ ሆኖ የምናየው አለ፣ ያው ህልም ትክክለኛ ህልም ከሆነ ማለት ነው። ሌላው ደግሞ በጣም ቆይቶ የሆነ እንትን የሚላለ እሚሆን ማለት ነው። ስለዚህ ያው ጥሩ ስናይ መልካም ነው፣ መጥፎ ስናይ ደግሞ ክፉንልን ደጉልምልን ብለን አምላከ ጊዮርጊስ ስርዳን ብለን ጸሎት ማድረግ ነው። እንደዛ ነው ያው ቅዠት እስካልሆነ ድረስ ህልም ከሆነ በሁለት አይነት ነው። አንድ ትውሎም እንትን የሚል አለ። ትንሽ ቆይቶ እንደዛ እንትን የሚል ማለት ነው። ገነት ያልተፈታ ነው ረ ፍችሌ መቅዴ። እሺ፣ የሰላም በኋላ ቅዱስ ገብርኤል ቀን ነው እና ከአክስቴ ቤት ሁኜ ይመስለኛል እና አጠገቡ የቅዱስ ገብርኤል ቤተክርስቲያን አጠገብ አለው ይመስላል ይመስለኛል እና ከዛ የሆነ ቤት ደርሼ ልመለስ ብዬ ይሄድኩ ልመለስ፣ ግን ቤቱ ይጠፋብኛል። ሰው ደግሞ እጠይቃለው። አውቀዋለው እኮ የቅዱስ ገብርኤል ቤተክርስቲያን አጠገብ ነው እኮ ብዬ እየፈለግኩ ነቃው። መንገድ ምናምን የሆነ ህይወታችንን እንዴት መምራት እንደምንችል የተወዛገበ ነገር ውስጥ እንዳለን የሚያሳይ ነው። የሆነ ነገር ሲጠፋብን ጥሩ አይደለም ማድረግ እየፈለግን ግን ማድረግ እንደሚያቅተን የሚያመላክት ነው። ስለዚህ ያው ጸሎት ማድረግ የሆነ ልብሽ ላይ አለ፣ የሆነ ነገር እንዲህ እንትን ብል እያልሽ የምታስብው ነገር አለ፣ ግን ያ ነገር ደግሞ ትንሽ እንትን እንደሚልብሽ እንደሚዘገይብሽ፣ ያው ሲጠፋ ምንም ነገር በአጠቃላይ ትንሽ ጥሩ ስላልሆነ ላይ ጸሎት አደርጊ። መሰረት ሰላም ነሽ እህቴ። በህልም ቤት ውስጥ ሆኜ ዝናብ ቤት ውስጥ ይዘንባል እና ፍራሹም አርሶብኝ አፈሰስኩ ነበር ምን ይሆን? እሺ ዝናብ እስከ መፈተንን እንባን ነው የሚያመላክተው እና ጸሎት አድርጊ። ክፉን ለም፣ ደጉ ለም ለም አምላክ ጊዮርጊስ ርዳኝ ብለሽ ጸሎት አድርጊ። አበባዬው እህቴ ሰላም ላንቺ ይሁን። አመለውላችን አሜላውላችን በህልም ያየሁት ሱሪ በቀበቱ አድርጌ ሱቅ ስገባ ኪሴ ውስጥ ሁለት መቶ ብሮች ብዙ አሉ ሌባ እንዳይወስድብኝ ብዬ ወጣት ልጅ ሲያየኝ እሄዳለው። ከዛ ሲሄድ የሞተውን አያቴን አገኝቼ በሬ ገዛ ሁል ብዬ እሰጠዋለው። እየነዳ ሲሄድ በሬው እኔ ሳሩን ሊያዝልህ ብሎ ተቀበልኩት። ሳሩ ያምራል። ትንሽ ለበሬው ሰጥቼ ሳሩን ለራሴ ወስጄ ሲሄድ አየው። እሺ ሱሬ በቀበቶ አርጌ ሱሬ ይባል ነው። ቀበቶም እንደዛ ሁለት መቶ ብሮች ብዙ ማየትሽ የምኙ መሳካት የምታገኙ ሲሳይም እንዳለ ነው የሚያመላክትሽ። ብርብር ነው የሚያመላክተው። በጣም ቆንጆ ነው። የሞተውን አያቴን አግኝቼ በሬ ገዛሁልህ ብዬ እሺ፣ ያው በሬ ጥሩ አለ ለማጋንት ነው። የሞተ አያትሽን አብረሽ ማግኘትሽ ያው ለእሳቸው ዝክር ዘክሬላቸው ዘክሬላቸው ያው ግን በሬ ትንሽ ጥሩ አይደለም። በሬ አጋንንት ስለሆነ ማለት ነው። ጸሎት በደንብ አድርጊ። ሳሩ ጤና ነው የሚያመላክተው። ቀጥፈሽ ሰጠሽው ለበሬው፣ ያው ትንሽ እንትን አይደለም። በሬ ጥሩ ስላልሆነ ማለት ነው። ያው ጸሎት አድርጊ ለማንኛውም፣ ለራስሽም ወስጄን ያልሽው ሳር ጤና ነው። ለምንድን ነገር ተስፋ እና አረንጓዴ ነገር በአጠቃላይ የሚያመላክተው ጥሩ ነው፣ ግን በሬ አጋንንት ነው። ለተመቻቹ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰቡን ላይክ፣ ሼር ማድረግ እንዳረሱ የደቡብ ምልክቷንም መጫ እንዳረሱ አዳዲስ ቤጣ እንዲደርሳችሁ ማለት ነው። ቪዲዮ ሲረዝም በማፍጠኛ ዩት በዛሬ የሚመስገል መልካም ጊዜ